ሀይሚ ብሩክን ትታ ለመሄድ ወስናለች ማለት ነው። ቡቡዬም እንግዲህ በጣም ጨንቆታል፣ ደብሮታል፣ ከፍቶታል የእውነት ለመናገር ማለት ነው። አንዳንዴ ተግባብታችሁ ተለማምዳችሁ መለያየት ወይም ደግሞ ብቻ ግን በጣም ከባድ ስሜት እንደሚሆን ያ ሁላችን የምንገምተው ነገር ነው እና ሀይሚ እኔ እንጃ ብሩኮች ሳይሆን የሚናፍቃት እኛ ምንናፍቃታለን የእውነት ለመናገር እና ሀዋሳ ለመሄድ ወስናለች። እንዳልኳችሁ አሁን ላይ ያው ያሉት ቡታጅራ ነው። በጣም ጥሩ ጊዜ እያሳለፉ ይገኛሉ። በዓላቶች ነበሩ፣ ከዛ ደግሞ ሰርግ ፕሮግራሞች አሉ። አሁንም ሰርግ ፕሮግራሞች እንደቀጠሉ ነው የሚገኙት። ኢትዮጵያ ውስጥ አሁን ከፋሲካ በኋላ በጣም በደማቁ በጣም ብዙ ሰርጎችን ነው በየቦታው በየአካባቢው በየሀገሩ እያየን የምንገኘውና በጣም የደስታ ጊዜ ነው። ብዙ ሙሽሮች የሚሞሸሩበት ጊዜ ነውና ሀይሚም እንግዲህ የብሩክ ወንድም ድጋሚ መልስ ነው የሚባለው፣ ቅልቅል የቤተሰብ ቅልቅል አለ። እሱን ትታ ደግሞ ሌላ ሰርግ ተጠርታ ደግሞ ወደ ሀዋሳ ለመሄድ ወስናለች ማለት ነው። ብሩክ ደግሞ ይሄ ነገር አስከፍቶታል፣ ደብሮታል፣ ጨምቆታል። አትሂጂም ማለት አልቻልም፣ አብሯትም መሄድ አልቻልም። ምክንያቱም የወንድሙ ሰርግ እዚህ ጋር ስላለ፣ ያላለቀ ፕሮግራም ስላለ እንደገና ደግሞ ብቻ ከሷ ተለይቶ መኖር ወይም ደግሞ መቆየት ትንሽ ከብዶታል፣ ተጨናንቋል። እሱ ብቻ ሳይሆን የእሱም ቤተሰቦች እንግዲህ ሀይሚን ፕሮግራሙ ላይ እንደምትገኝ የብሩክን ወንድም እንደምታጅብ ጥሩ ጊዜ እንደሚያሳልፉ ነበር የሚያውቁትና ሀይሚ ግን በድንገት ተነስታ እንግዲህ ለመሄዱ እንደወሰነች ነው እየተናገረች የምትገኘው። ብሩክ ደግሞ የኔስ ችግር የለውም፣ እሺ ይሁን፣ ግን ደግሞ ቤተሰቦቼ እሙሽ ደግሞ ትቀየምሻለች፣ እና እሷን የግድ ማሳመን አለብሽ፣ ለእሷ የግድ መናገር አለብሽ ነው እያላት የሚገኘው ብቻ ግን አላውቅም በእውነት እንደዚህ ክፍት ብሎት ሲያይ ሳየው ማለት አሳዘነኝ። መላመን ከባድ ነገር ነው በጣም ከምነግራችሁ በላይ እና የጨረቃ ፋሚሊዎች በመጀመሪያ ግን እንዴት ናችሁልኝ የእኔ ውዶች የእኔ ምርጦች የእኔ ምርጣ ምርጦች። እና ይህን ቪዲዮ ስትጀምሩ ላይክ አድርጉልኝ፣ ሼር አድርጉልኝ የእኔ ውዶች። ሰብስክራይብ ያላረጋችሁም የጨረቃ ፋሚሊዎች ካላችሁ ሌሎቻችሁም ካላችሁ ይህንን ቪዲዮ ለማየት የገባችሁ ልጆች ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮውን ጀምሮ እላለውኝ። እንግዲህ ሀይሚዬና ብሩክ በጣም ደስ የሚል ቆይታን ደስ የሚል ጊዜያትን እያሳለፉ ይገኛሉ። በዓላቱ ጀምሮ በአጠቃላይ ተጣልተው ከተታረቁ በኋላ በዓላቶች አሉ፣ ሰርግ፣ ፕሮግራሞች የተለያዩ ጓደኞቻቸውን በማግኘት እንግዲህ ጥሩ ነገሮችን እያሳለፉ ይገኛሉ። ቡታጀራ እንግዲህ በጣም በጣም በጣም ለነሱ በጣም ወሳኝ ቦታ ወይም ደግሞ በጣም ተስማሚያቸው በጣም ደስታን የሚያገኙበት እውነተኛ ሰላም ያለበት ቦታ የእውነት የተወለዱበት ሀገር ነው እና ትናንትና የነበረውን ፕሮግራም አይታችኋል። የላይ ፕሮግራም የየሙ ፕሮግራም ስለሱም በደንብ ማውራት እፈልጋለሁኝ ና ሀይሚና ቡራ አሁን ያሉበት ሁኔታ በጣም እጅግ በጣም ደስ የሚል እነሱ ተደስተው እኛንም እያስደሰቱ የሚገኙት ጥሩ የፕራንክ ቪዲዮችንም እያስተላለፉ እንዲሁም ደግሞ ጥሩ የሰርግ ፕሮግራም፣ የበዓላት ፕሮግራም፣ አንድ አይነት ቀሚስ አድርገው ከቤተሰቦቿ ጋር ከቤተሰቦቿ ጋር በጣም ብቻ፣ ሀይሚ ደስ የሚል በቃ ውበቷ በጣም እየወጣ እየጎላ እያማረባት ብሩክም እንደዛው እና አንድ ላይ ሲሆኑ ጥሩ ነገሮችን እያየንባቸው እንገኛለንና የትናንትናው ፕሮግራም ሀይሚም ብሩክም ቃል ነው ያጠራቸው። የማዳም ቅመቦች እኛ አንድ ከሆነን ምንም የማይፈታ ችግር የለም። ማንም ሰው ሊያሸንፈን አይገባም እና ትናንትና ዝም ብዬ ቁጭ ብዬ የነብሩክን ደስታ ሳይ ሀይሚ እንደዛ በቃ በደስታ ፍንጥዝጥዝ ስትል ሳይ እንበየን የመጣው አሏሻችሁም በቃ ማሸነፍ ችለው ልጁን ሲቀጡት፣ በላቸውን ሲቀጡት በጣም ነው ደስ ያለኝ። ለካ እኛ ብዙ ሰዎች በነገራችን ላይ የማዳም ቅመቦችን ዝቅ አድርገው ነው የሚያዩን፣ ዝቅ አድርገው ነው የሚስሉን ምንም የማናቅ ፋራዎች ምናምን ነገር እና በዛ ልክ በቃ ከዲያስፖራዎች ሁሉ በልጠን ታብታብ በማድረግ ጊፍት በመስጠትና አግዘናቸው ከፍ አድርገናቸው አንግሰናቸው ነው ያመሸነውና ትናንትና ንጉስና ንግስት ሆነን ያመሹት ሀይሚና ቡራና የነሱን ደስታ ማየት እንደሚያስደስት ነገር የለም ሌላ ነገርና በጣም እንችላለን እኛ የማዳም ቅመሞች እኛ የጨረቃ ፋሚሊዎችና እንባተናን ቆኝ ሰው ደስታ አስደስቶኝ ዝም ብዬ በቃ ፈዝዤ ነበር ሳያቸው የነበረውና ትለያላችሁ። በጣም ከሚባሉ በላይ እኔ እንጃ ልበቀናዎች ለሀገር የምትጠቅሙ ለሀገር የምትተርፉ ደግ ልብ የሰው ደስታ የሚያስደስታችሁ ጥሩ አስተሳሰብ ጥሩ አመለካከት ያላት ሴት የአረብ ሀገር ሴት ነች። ከተማረው ምሁር ነኝ ከሚለው ዲግሪ አስር ዲግሪ ከጫነ ሰው የምትበልጥ ጀግና ሴት የአረብ ሀገር ሴት ነች። እግዚአብሔርን ነው ምላችሁን የአረብ ሀገር ስለነበርኩኝ ምናምን ነገር አይደለም። በቃ ትለያላችሁ። በቃ ጥሩ ልብ ነው ያለን። ለሰው መልካም ነገር ነው የምናስበውና ሀይሚንና ብሩክን በደንብ ተማምነውብን ነው የገቡትና እንደዛም ሆኖ እንግዲህ አሸንፈን ወጠናልና ብሩክና ሀይሚ ቃል እስከሚያጥራቸው ድረስ ብቻ ብዙ ሕዝብን ያስደመምን ምሽት ነበር። ትናንትና በጣም ልዩ ምሽት ነበር። ለማንኛውም ግን ወደ ዛሬው ቪዲዮ ስመጣላችሁ ሀይሚ ብሩክን ትታ ወደ ሀዋሳ ልትሄድ እንደሆነ ነግረዋለች። ደብሮታል። መላመድ ከባድ ነው። የልቤ ካውያ ትናፍቀኛለህ እሱ ብለዋለች። እሱም እንግዲህ ትናፍቀኛለች እያለ ይገኛል። ሀይሚና ብሩክ እውነት ለመናገር አልዋሻችሁም ለሰከንድ እንኳን በአይን ሊያዩ ብዬ ትልቁ ምኞቴን በቃ እመኛለሁ፣ ፈልጋለሁ። ለአንድ ሰዓት ለአንድ ደቂቃ ለአንድ ቀን ምናምን አይደለም ለሰከንድ ራሱ በአይን ሊያዩ ብዬ እመኛለሁ። ለምን እንደሆነ አላውቅም። አንድ ላይ ሲሆኑ ጥሩ ነገር ስለሚፈጠር በጣም እንደሚዋደዱ እንደሚፈላለጉ፣ እንደሚፋቀሩ ስለማውቅ በቃ ምንም ነገር በመሀላቸው እንዳይገባ፣ ምንም ክፍተት በቃ እንዳይፈጠር በመሀላቸው ፈልጋለሁ እና ሀይሚ ግን አንዳንዴ ህይወት ያው እንኳን አይደለም ሀገር ውስጥ እዛ እዚህ ቦታ መሄድ ዘመድ ጥየቃ እንኳን ለሰርግ ይቅርና ከሀገር ተጥሎም ሀገር ተጥሎም ይካሄዳል፣ አይደል? ለአመታት ይጠባበቃል። ሰው በጣም የሚዋደድ የሚፋቀር ሰው ብዙ ችግሮች ብዙ ቻሌንጆች ሊያጋጥሙት ይችላሉና ግን ደግሞ ሁሉም ነገር በጊዜው ቀስ በቀስ ይሆናል ብዬ ነው የማስበው። ዋናው ነገር የነሱ መተሳሰብ፣ የነሱ መተማመን፣ የነሱ መዋደድ፣ የነሱ መፈቃቅር ነውና ሀይሚ እንግዲህ ከሳምንት በላይ ወይም ደግሞ ከአራት ቀን በላይ እንደምትቆይ ነው የተናገረችው። እውነት ለመናገር እኔ ይሄን ያህል ባት ቆይ ብዬ ነው የማስበው፣ ግን ለደስታሽ ቀን ነው የምትሄጂው። ጥሩ ጊዜ ነው የምታሳልፊ፣ ፋሚሊ ነሽ፣ አብሮብሽ፣ ዘንጠሽ ከነሱ ጋር ጥሩ ጊዜ አሳልፈሽ ማለት ዩትዩብ ላይ የሚሰሩ ሰዎች እግዚአብሔርን በጣም ብዙ ጊዜ ነው የሚወስደው። እኔ እንኳን እችን ቪዲዮ ለመስራት እንኳን ስንት ሰዓት እንደሚፈጅብኝ አውቃለሁኝና እነሱ ደግሞ ሙሉ ጊዜያቸው ሙሉ ሰዓታቸው ሙሉ ታይማቸው እንግዲህ ሶሻል ሚዲያ ላይ ነው የሚሆነው። እና ከቤተሰብ ጋር ቁጭ ብሎ ማውራት፣ ራስን ማዳመጥ ምናምን ነገር የሚባለው ነገር ለእነሱ በጣም ከባድ ነገር ነው። እና እችን ጊዜ ችን አጋጣሚዋን ተጠቅማ ደግሞ ሀይሚ ፈታ ብላ መምጣት አለባት ብዬ ነው የማስበው። ግን ቀኖች እየሄዱ በሄዱ ቁጥር ሶሻል ሚዲያ ሰው ስትሆኑ ታዋቂ ሰው ስትሆኑ እያንዳንዱ ሰከንዳችሁ ላይ፣ እያንዳንዱ ቀናችሁ ላይ ምን አይነት ነገሮች እንደሚያጋጥማቸው አይታወቅም። እና ሀይሚዬ ምንም ክፉ ነገር ማሰብ አልፈልግም። ክፉ ነገር ሊገጥማት ይችላል ብዬ በአእምሮ ይመሳል አልፈልግም። እና ሀይሜ በሰላም ደርሳ በሰላም እንድትመለስ ነው ትልቁን ምኞቴን የምመኘውና ብሩክም ደግሞ ሀይሚ የለችም ብለ፣ ቅሬታ እንዳይገባ ወይም ደግሞ የሆነ ነገር ቅር እንዳይል፣ በቃ አንተም ፈታ በል ከቤተሰቦች ጋር ጥሩ ጊዜ ያሳልፍ፣ ደስተኛ ሁነ። የእውነት የወንድሙን ሰርግ ሚዜ ነው። ግን በጣም በቃ የወንድሙን ሰርግ ያደመቀው ሰርጉ ላይ በጣም ቀውጢ ጭፈራ ሲጨፍር የነበረው ብሩክ ነው በአንደኝነትና፣ ያ ደስታ ሳይጠፋ በጣም በጥሩ ሁኔታ ደስተኛ ሆነ እንደምታሳልፍ እንግዲህ መክራ አለኝ። ሀይሚዬም ደግሞ በሰላም ደርሳ በሰላም እንድትመለስ በጸሎታችን በዱዋችን እናስባትላለሁኝ። በጣም እኔ እንጃ አላውቅም፣ እንዴት እንደምትወደዱ እንደምትግባቡ ሳይ በቃ ሁለታችሁ ገና ልጆች ናቸውና፣ ና እኔ እንጃ በጣም ነው ለማየት ራሱ አይኔ ሞልቼ ለማየት ራሱ ሳሳላቸዋሉ። አንዳንዴ ማለት ነውና በሄዱበት እከተላለሁ፣ በቃ አይሰለችኝም። ሶስት ነው የሚሆንብኝ፣ ሌላ ሰው ቤት ሁሉ ከሄዱ የእነሱ ፎቶ የእነሱ ቪዲዮ ያለበት ቦታ ስሮጥ ነው የምታገኙኝና። በጣም ደስ የሚል ነገር ነው። ሀይሜና ብሩክ እንግዲህ ያሉ አሁን ዛሬ ቪዲዮ የተቀረጹበት ቦታ አንዳንዴ ለካ በጣም ብዙ ነገር ነው ያስታወስኩት ወደ ኋላ ተመልሼ። ሀይሜም አንዳንድ ነገሮች ነካክታለችና ስለ አንቨርሳሪያቸው አንድ አመት እንደሞላቸው አብሮ ቪዲዮ መስራት ከጀመሩ በሰው ቪዲዮ ነበረ የሆኑ ያኔ ለመጀመሪያ ጊዜ ሲጎራረሱ የታዩት እና ከዛ በራሳቸው ቻናል ወይም ደግሞ እንደዚህ አንድ ላይ ሆኖ ቪዲዮ የሰሩት በተመልካች ጫና የዳግማ ትንሣኤ እንደሆነ ነው የተናገረችው ሀይሚና። እውነት ነው። በጣም ልዩ ትዝታለንና ከዛ ቀጥሎ ደግሞ አሁን የተቀመጡበትን ቦታ ወደኋላ መለስ ብዬ ሳስታውስ እንኳን ለነሱ አብረው ጥሩ ጊዜ ያሳለፉት አጋጣሚዎቹ በጣም ደስ የሚሉ የተዋወቁበት የተግባቡበት፣ የመጡበት መንገድ በቃ ቁጭ ብሎ ለልጅ ልጅ ልጅ የሚነግሩት የደስታ በቃ ሰው አፉን ዶሮን አብሎ ከፍቶ በቃ እንዲሰማቸው የሚሆን አጋጣሚ ነው የተገናኙበት ሀይሚና ብሩክና። ዛሬ ላይ ይህንን ቦታ ሳይ ብዙ ነገር ነው ያስታወስኩት። በጣም ብዙ ነገር እና ትውስታ ከባድ ነገር ነው አልዋሻችሁም። እና አንዳንዴ መጥፎ ትዝታዎች አሉ፣ አንዳንዴ ደግሞ ጥሩ ትዝታዎች አሉና፣ በሀይሚና በብሩክ መሀል ከመጥፎ ትዝታዎች በጣም ውስን ናቸው፣ አንድ ሁለት ናቸው፣ ሶስት ናቸው። ከዛ ውጭ ያለው የመጡበት መንገድ የተገናኙበት አጋጣሚ ያሳለፉት ነገር በጣም ልዩና ደስ የሚል በጣም ጥሩ ትዝታ ለእነሱም፣ ለእኛም ጥሩ ትዝታ ነውና በጣም ነው የተገረምኩትና ብዙዎቻችሁም እንደኔ አስታውሳቸው እኔ አስታረይ ቦታ ጠረጴዛውን እራሱ ሁሉ ነው ያስታወስኩት አላቸው። ጠረጴዛውን ሁሉ ነው ያስታወስኩት እና ያንን ነገር እያሰብኩኝ ኮሜንት ቦታ ላይ ስገባ ኧረ ሀይሚ ብሩክ ያኔ እንደዚህ እንደዚህ የተፈጠረው ሀይሚ ምናም ብለው ሲያስታውሱ ግን እንዴ ያረል ሰዎች ለካ በዚህ ልክ ትኩረት ሰጠው ያ ያሉ ብዬ እኔ ሁሉ በጣም እስኪገርም እስኪደንቀኝ ድረስ ነውና በጣም ደስ ይላል። በዚህ ልክ ትኩረት አግኝቶ የሰው መውደድን ማግኘት ማለት በሰው ልብ በጣም ጥሩ ቦታ ማግኘት ማለት በጣም መታደል ነው። በፈጣሪ ዘንድ ምን አይነት ተፈጥሮ ነው፣ ምን አይነት በቃ እድል ነው ያላቸው ብዬ በጣም ነው የቀናውባቸውና ሀይሚዬ፣ እንግዲህ በጣም ፈርታለች እውነት ለመናገር መጨረሻችሁን ያሳምረው፣ ሌላ ነገር ምንም ልል አልችልም። አብረናችሁ እስከ ዛሬ መጠናል ነገም፣ እስከ ነገ ወዲያም፣ ሁሌም አብረናችሁ ለመሆን እኛም ዝግጅታችን ጨርሰን በጣም ከእናንተ ጎንን ያለ ነው ሁሌም ቢሆንና ክፉ ነገር አይንካችሁ ባጭሩ፣ መጨረሻችሁን ያሳምረው፣ ደስታችሁን ያብዛው፣ በፍቅር ያኑራችሁ ብዬ ነው መመረቃችሁና ሀይሚዬ እንግዲህ ቤተሰቦቹ ለማሳመን ትንሽ ከብዷታል። መሄድ እንደምትፈልግ ነገ ጧት እንደምትሄድ ነው የተናገረችው። እንግዲህ ቤተሰቦቹ ሊያስቀሯትም፣ ልትሄድም ትችላለች። ግን መቅረት እንደማትፈልግ ነው የተናገረችው። የእሷን ፍላጎትም መጫን የለባቸውም ብዬ ነው ማስበው። ያው ብትችል አመዛዝና ራሷ ትቀር ነበረ። ግን ስለማትችል እዛ መሄድ ስለፈለገች ሁሉም ፋሚሊዎቿ ሄደው እዛ ስለሚገኙ አብራ ጊዜ ማሳለፍ ስለፈለገች እንግዲህ ፈቅደው እንደሚሸኟት ተስፋ አድርጋለሁ። ካልሆነም ደግሞ አስቀርተዋት ደግሞ ደስ ብሏት ደግሞ ከብሩክ ጋ ደግሞ አብራ ብትውል ለየት ያለ ቪዲዮ አብረው እየጨፈሩ አብረው እስክስታ በቃ እየቀወጡት፣ በጉራጌ ጭፈራ እየቀወጡት ብናያቸው እውነቴን ለመናገር በጣም ደስ ይለኛል። ግን ደግሞ ሀይሚ ደግሞ ፍላጎቷ መጫን የለብንም ብዬ አስባለሁ። በመሀላችሁ ግን አደራ ልላችሁ የምችለው ነገር ምንም አይነት ክፍተት እንዳይፈጥር ምንም አይነት ሶስተኛ ሰው አስገብተሽ ሀይሚዬ ልትጫወች ልትዝናኝ ትችያለሽ። ግን ደግሞ የሆነ ጋፕታ ሊኖር ይገባል። ጥንቃቄ ማድረግ አለብሽ ብዬ ነው የማስበው ብቻ ግን ባለፈው ያው ብሩክ አይታቸዋል ከሆነ ሰው ጋር ስትጨፍሪ ሲያጎርሰሽ አይቻለሁ ብሎ ያው ፕራንክ ቪዲዮ ሰርቶ ነበር እና ይሄ ነገር የእውነትም ሆኖ እንዳናየው ማለት አንዳንድ ሰዎች ሆን ብለው አንቺን ለማጥቃት ወይም ደግሞ አንቺን እንትን ለማለት ሊሞክሩ ይችላሉ። ጥሩ ነገር ብቻ አይደለም ማሰብ ያለብን። አንዳንዴም ይውላችሁ በሚዋደዱ በሚፋቀሩ ሰዎች በጣም በሚፈላለጉ ሰዎች መሀል ሰይጣን የሚልከውን ነገር አነቅ እና ሀይሚዬ ጥንቃቄ ያደርገሽ። በስነ ስርዓቱ ስትዝናኝም ስትጫወችም ስትጨፍሪም አብረሽ ጊዜ ስታሳልፊም በመጠኑና በጣም በመወሰን ወይ ደግሞ ተቆጥበሽ ነው መመለስ ያለብሽ ብዬ ነው የማስበው። ብቻ ግን ተዝናንተሽ እድሜሽ ነው ፈታቤ ዘናቤ ይህንን ነው ልል የምችለው። የጨረካ ፋሚሊዎች ሀይሚና ብሩክን የምትወዱ ሰዎች ይህንን ቪዲዮ ሀሳቤ ከተመቻችሁ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። እንደ ውል ጊዜው በጣም ለእናንተ ትልቅ ሪስፔክት አለኝ። ወዳችኋለሁ፣ አከብራችኋለሁ። እናንተ ስላላችሁኝ በጣም ደስተኛ ነኝ። እግዚአብሔርን ለእናንተ ምንም ቃል የለኝም። በተለይ ደግሞ ኮሜንት እንደው የልብ ቅርጽ ኮሜንት እንኳን አስቀምጣችሁ ሳይ በተለይ ከአምስት ከስድስት በላይ ኮሜንት ሳይ እምባዬ ነው የሚመጣው። በደስታ ና ለእኔ የምትሰጡኝ ፍቅርና ክብር የእኔን ቪዲዮ መጣችሁ ከፍታችሁ በማየታችሁ እራሱ የሚሰማኝን ደስታ ልነግራችሁ አልችልም እና። በጣም ለእናንተ ክብር አለኝ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። አሁንም አበረታቱኝ። አለሁልሽ እህቴ በሉኝ። በስደት የኖርኩ እህታችሁ ነኝ። አሁንም ሀገሬ ላይ ለማደግ ለመከፍ ለማለት እንግዲህ እየተፍጨረጨርኩኝ ያቅሜን የሚችለውን ነገር ሁሉ እያደረግኩ ነውና እናንተ ለሁሉም ሰው የምትተርፉ ሰዎች ስለሆናችሁ እኔንም ደገፍ አድርጉኝ አግዙኝ ለማለት እወዳለሁ። ስለነበረን ቆይታ አመሰግናለሁ። ሰላም አምሹልኝ።